በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተማረካችሁ፣ በብዙ ጸጋ፣ በብዙ ምሕረት፣ በብዙ በጎነት እግዚአብሔር የሚረዳችሁ የሚያግዛችሁ ብሩካን እግዚአብሔር ልጆች ሁላችሁ

ከጌታችን ከአምላካችን ከኢየሱስ ክርስቶስ ሰላም የተካፈላችሁ ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳችንን ሲከፍል የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ ቅዱሳን ቤተሰቦች እንደምን ቆያችሁ? ሁሉን የሚችል አምላክ ክብር ምስጋና ይግባው። ብሩካን እግዚአብሔር ልጆች የተቀደሱ ስራዎችን በስውር የምትሰሩትን ሁሉ እግዚአብሔር ባርካችሁ። በተለያየ መንገድ በአደባባይ የማይገለጡ ቅዱስ የሆኑ ስራዎችን የሚሰሩ

በአስራታቸው በምጽዋታቸው በተለያዩ አይምሯቸው እውቀታቸው ቤተክርስቲያንንና የእግዚአብሔርን ህዝብ የሚያገለግሉ ብሩካን የእግዚአብሔር ቤተሰቦች አጋፔ ቤተሰቦች ብዙ አላችሁ። እግዚአብሔር እናንተን ዘራችሁን ይባርክ። እንዲሁ ደግሞ ድሆች ቤት እናቶችን በቋሚነት የምትረዱ ከሁለት መቶ ሰማንያ አምስት ሰዎች በላይ ደግሞ እግዚአብሔር ሰጥቶሆን አላችሁ። በየጊዜው ሳይበዛ ሳይበዛ ሁለት ሁለት ሶስት ሰዎች እያጠናን

እየፈለግን እንመጣለን። አሁንም ሁለት እናቶች አሉኝ፣ ባል የሌላቸው ልጆቻቸውን ብቻቸው የሚያሳድጉ ሁለት እናቶች አሉ። አንድ ቤተሰብ አንድ አንድ ቤተሰብ አንድ እንዲይዝ ነው ወደ እናንተ የምናመጣው። ባለፈው ያመጣናቸው ሁለት ቤተሰቦች ይዘዋቸዋል። አሁን ደግሞ እንደዚሁ፣ ይህን በጎ ስራ ቅዱስ ስራ መስራት የምትወዱ የእግዚአብሔርን ቅዱስ የመስቀሉን ዓላማ መኖር የምትወዱ ሰዎች ስ ያናግሩ 9 11 4 13 8 ስልኪ ዋትሳብ ቴሌግራም ባይበር ላይ ያለው እግዚአብሔር ባርካችሁ

እንዴት እንድትመላለሱ ወቁ። ሐዋርያው ቅዱስ ጳውሎስ ለቆላሴስ ክርስቲያኖች በላከው መልእክት ምዕራፍ አራት ስድስት ላይ የተነገረ ቃል ነው። እንግዲህ ሰው መሽቶ ሲነጋ ተኝቶ ሲነሳ ከአዲስ ቀን ከተባረከው ስጦታው ጋር ነው የሚገናኙ። ቀን እግዚአብሔር ስጦታ ነው። ፀሐይ ስትወጣ ጨለማው ሲሄድ

እግዚአብሔር በዚህ ቀን መኖረን እንደሰጠን አስበን አመስግነን ካልጋችን የምንነሳበት እግዚአብሔርን አመስግነን በዙሪያችን ያሉ ቤተሰቦቻችንን ቁርስ የሚሰሩልንን፣ ውሃ ምቀው የሚሰጡንን፣ አልጋችንን የሚያነጥፉልንን ቤተሰቦቻችንን አመስግነን የምንተኛበትን አልጋ፣ ምንታጠብበትን ውሃ፣ ምንበላውን ምግብ በደንብ በቃ እግዚአብሔር ይሄ ለእኛ ስለሆነ ይሄንን በጣም ዋጋ ሰተን፣ ክብር ሰተን

ለኑሯችን ለቤታችን ለቀናችንም ክብር ሰጥተን መውጣት እኛ የምንኖርበት የህይወት ከፍ ያለ ደረጃ መሆኑን ማወቅ አለብን። ያው ዝም ብለን የተለማመድነው ዓለም ያስለመደችን ነገር አለ። ጸዋት ሲነሳ ስንነሳ ቶሎ ድካማችን ይታየናል። የቀኑ ትግል ይታየናል። እንበሳጭ አለን። ለመነጋ የምንል ሰዎች አለን። በቃ ተነስተን ያገኘነውን እየወረወረን እንደ ነገሩ ሆነን ስጭት እያልን የሚመጣ ሰዎች አለን።

የእግዚአብሔር ቃል መንግስተ ሰማያት መካከላችሁ ናት ይላል። ያኔ መንግስተ ሰማያት ጣዕም ማጣጣም ትችላለህ ወይም ትችላለሽ እህቴ። አለዚያ ደግሞ ያኔ መንግስተ ሰማያት ጣዕም ገፍቶ ዓለምን በሲኦል ሽታ ማሽተት፣ በሲኦል መነጽር መመልከትም ይቻላል። ግን እንደ እግዚአብሔር ልጆች፣ እንደተቀደሱ ልጆች እንዴት እንድንመላለስ ለይተን ልናውቅ ይገባል። ሲነጋ ማድረግ የሚገቡንን ሶስት ነጥቦች ነው የምንካፈሉ እግዚአብሔር ልጆች

ፀሐይ ሲወጣ እግዚአብሔር ይመስገን ብለን የተቀበልነውን ቀን ስንውል ምኑልበት ቀን፣ ምኑልበት ቦታ፣ የስራ ቦታ፣ የንግድ ቦታ፣ ቤተሰብ፣ ጥሪ፣ ሰርግ፣ ሌላም ሐዘን ብቻ፣ በዛም ወደ ቤታችንን ተቀምጠን ቤታችንን ማስተካከል፣ ልጆቻችንን ማበላት፣ ማጠጣት ይሄን የመሰለ ስራ ልንሰራ እንችላለን። ብቻ የምንልበት ሜዳ አለን። ያንን የምንልበትን ቀንም ሆነ ሜዳ ስፍራ

አዝመራ መናቅ የለብንም ክብል ልንሰጠ ይገባል ለምሳሌ ወደ ስራ መሄድ እየጠላ ነው ልንሄድ ይገባል ስለ ስራ የሚጸልዩ የዕለት እንጀራ ስጠን እያሉ ጠዋትና ማታ ቆሎ እየበሉ ሱባ የገቡ ብዙ የእግዚአብሔር ልጆች አሉ የሰጠን እግዚአብሔር ስራችን አኮረን መያዝ አለብን በስራችን መደሰት አለብን እርግጥ ነው ስራ ቦታ የሚያበሳጩ የሚያናድዱ የሚነኩ ሰዎች ያጋጥሙናል

እኛ የወላችሁ እንደ ሳይቤሪያ ጃርቶች ነን። የሳይቤሪያ ጃርቶች እሾኩን የለበሱት ደግሞ እርስ በርሳቸው ምግብ ፍለጋ ብቻቸውን ከሄዱ የበረዶ ቅዝቃዜ ስለሚጥላቸው ፍግፍግ ብለው ተቃቅፈው ጭንቅንቅ ብለው እርስ በርሳቸው ተቃቅፈው ይሄዳሉ። ለምን አንዳቸው ካላቸው ሙቀትን ይወስዳሉ። ሙቀቱ ግን ብቻ ሳይሆን እሾኩም ደግሞ ይወጋቸዋል። ለሙቀቱ ሲሉ እሾክ እንታገሳሉ። እኛ እንደዛ ነን፣ እንደ ሳይቤሪያ ጃርቶች ነን። የሚወጋን ይኖራል፣ ግን ሙቀቱ ደግሞ ይበልጣል። እንጀራው ይበልጣል። ሰርተን መግባታችን

ንግድ ማትረፋችን ለልጆቻችን ዳቦ መግዛታችን ለእግዚአብሔር ቤት የምንሰጠው ለራሳችን የሚያስፈልገን ነገር መግዛት መቻላችን ትልቁ በረከታችን ነው። ስለዚህ የምንውልበትን ቦታ በጣም ተደስተ ልናመሰግንበት ይገባል። ስትገቡ ቢሮ ወይም የስራ ቦታችሁ ቆማችሁ፣ ጸለያችሁ፣ የስራ ቦታችሁን ባርካችሁ፣ አማትባችሁ ተቀመጡና ስራችሁን ስሩ። ስራችንን እንስራ እግዚአብሔር ከኛ ጋራ ነው። ሁሌ ሁሌ ማይታበል

ቃል አለው። የማይወሻ አምላክ አለን በሰማይ ውሸትን ያቅ ዘንድ መፀኛ አይደለም። እስከ ዓለም ፍጻሜ ከእናንተ ጋር ነኛለሁ። እሱ ቢሯችን አለ፣ ቤታችን አለ፣ ቤተክርስቲያን አለ፣ ገበያ ስፍራ አለ፣ በየመንገዱ ሁሉ አለ፣ በየቦታው ሁሉ አለ። እና በጣም ማወቅ አለብን። አንድ ወንድሜ ምን አለኝ፣ ወደ ዱባይ አካባቢ እና ወደ የዱባይ ገበያ በጣም ሰፊ ስለሆነ እሱ የሚፈልጋቸውን ነገሮች አሉ። ከዛ ያን ሰፊ ገበያ ዞሮ ማየት አለበት የሚፈልገውን ነገር

ለመግዛትና ምን ብሎ ይጸልያል። ቤቱ ከመወጣቱ ፊት ወደ መኝታ ቤት ውስጥ ቆሞ ምን ብሎ ይጸልያል። ዛሬ የምፈልገው ይህን እቃ ነው። የት እንደማገኝ አሳየኝ፣ እርዳይ ብሎ ጸልዮ ነው የሚወጣ። የሚገርማችሁ ቀጥ ብሎ ሄዶ ቀጥ ብሎ ሄዶ እግዚአብሔር በመራው ገብቶ የሚፈልገውን ተደስቶ ገዝቶ ይመጣልና ደስተኛ ሆኖ ምንድነው፣ እንዴት ነው ስንለው እኔ ኮ ጸልዬ ነው ከቤት እምወጣው ስለምፀልይ እግዚአብሔር ገበያ ውስጥ እንኳን ሳይቀርጅን ይዞ

ይላል። ልክ ነው። እግዚአብሔር ገበያ ቦታ አለ፣ ምግብ ቤታችን አለ፣ ሁሉ ቦታ አለ። ስለዚህ አብሮን የሚውል አምላክ ይዘን ስለሆነ ከቤት የምንወጣው የምንሰራበትን ቦታ መናቅ የለብንም። በቃ እስከ መቼ ነው እዚህ የሚቀመጠው እስከ መቼ ነው እንዲህ እያላችሁ እያልን መማረር የለብንም የእግዚአብሔር ልጆች። አመስግነን ተደስተን በዛ በስራችን ዚር በሰጠን በረከት ስራችንን ሰርተን፣ ልክ እንደዛችን ሙአባዊቷ ሩት ደስ ብሎን ሰርተን ፍሬያችንን በቀሚሳችን ይዘን ወደ ቤት መግባት ነው።

እግዚአብሔር ይጨምራል። እንደዚህ አይነት ህይወት ያለን ሰዎች በበረከት ላይ በረከት፣ በሹመት ላይ ሹመት፣ በክብር ላይ ክብር ነው የሚጨምርልን። ደስተኝነት ትልቅ ነገር ነው። አንድ ዘመድ አለች እና በጣም ደስተኛ ነች። በጣም በጣም አመስጋኝ ነች። እንደዚህ እንደኛ ወንጌልም የተማረች አይደለችም፣ ምንደ በተፈጥሮ ግን አመስጋኝ ነች። እና አንድ ከሜካና ጋር የመጣ ቤተሰብ የጥርስ ብሩሽና የጥርስ ሳሙና አመጣላት። አበደች፣ በደስታ አበደች። ትልቅ ሽማግሌ ሰው ያመጣላት እና

አጎቷ ነው። አንገቱ ስር ሳመችው። በቃ ተደሰተች። እንደዛ ተስሞ በቃ ብዙ ዘመን ነው እንደዛ ተሰቦ የማያውቅ አጎት ነው እና ሽማግሌ፣ በጣም ተደሰተች ስትስመው፣ ስታቅፎ፣ ስታመሰግነው በጣም ልቡን ስደሰተችው እና ለሚቀጥለው ሲመጣው ውድ ስልክና ላፕቶፕ ይዞላት መጣ። የዩኒቨርስቲ ተማሪ ነች። ተመልከቱ፣ ውድ ስልክና ላፕቶፕ የመጣላት አንድ

ጥርስ ብሩሽና የጥርስ ሳሙና ስትቀበል ማሳያችሁ ደስታ ነው። እና ሊገባን ይገባል። ሕይወት ይወላችሁ ሕይወት ምንድነው? የከተማ ሰው የሚለው ተሸውደን ማለፍ የለብንም በሕይወታችን ሊገባን ይገባል። ቶሎ ሊገባን ይገባል። እና በውሏችን፣ በስራችን ደስተኞች ሆነን እግዚአብሔርን ባርከን አመስግነን ጸሎት ጸሌን ፈገግ ብለን ስራችንን መጀመር አለብን። ቀናችን ብሩክ ስራችን ውጤታማ ክብር ያለው ውጤት ያለው ስራ እንዲሆን

ያደርገዋል። ይሄ እንግዲህ የመጀመሪያው በቀን ውሏችን ውስጥ መርሳት የሌለብን ነው። ሁለተኛ ባልተጨበጠ ወይም ባላገኘ ነው ወይም ባላየ ነው ነገር ዝም ብለን መረበሽ፣ ጠረጴዛችን ላይ የተቀመጠ ነገ አሁን ይህን ጠረጴዛ ወይም ባጣውስ፣ ነገ አሁን ስራ ቅነሳ ቢመጣስ፣ ወይ ደግሞ ቢዝነሱ ላይ ችግር ቢፈጠር፣ መንግስት ሌላ ህግ ቢወጣ፣ ፖሊሲ ቢቀየር፣ እንዲህ እያሉ መጨናነቅ፣ ያው ልባችን ፊት ከሰጠነው የፈለገውን ነገር ሊያስብ ይችላል። እንደዛ በማሰብ

ነገን ያልጨበጥነውን ነገን የሚያስፈራ አድርጎ በማሰብ ዛሬ እግዚአብሔር የሰጠንን ደስታ መነጠቅ የለብን። ምክንያቱም እኛ ነገን አልኖርንም ገና እየኖርን የለነው ዛሬ ነው። ኖረን ያለፍነው ትናንት ነው። ትናንትን ያለፍነው ነው በሀሳባችን ብዛት አይደለም በእግዚአብሔር ቸርነት። እስራኤልም እንዲህ ይበል፣ ጠላት በእኛ ላይ በተነሳ ጊዜ

ነፍሳችንን እንደወድ እንደወፍ ከአዳኝ ወጥመድ አመለጠች። ወጥመድ ተሰበረኛም አመለጥን። ለጥርሳቸው ንክሻ ያደረገን እግዚአብሔር ይመስገን እያልን በትናንትናው ማለፋችን እግዚር እናመሰግናል። ዛሬን በሰጠን ደግሞ ቅድም እንደተባለ ፈገግ ብለን ተመስገን ብለን ተደስተን በስጦታው እንውላለን። ነገን እግዚአብሔር ያውቃል። ጌታ ኢየሱስ ክርስቶስ ስለ ነገ አትጨነቁ፣ ነገ ክፋቱ ይበቃዋል ይላል። ልባችሁ ውስጥ ነገን ስታስቡ

ክፉ ከማሰብ ውጭ ሌላ ነገር የላችሁም ማለት ነው። ነገ ክፉ ነው ማለት አይደለም፣ ሀሳባችን ውስጥ ያለው ነገ ክፉ ነው። ስለዚህ ከክፉ ነገ ጋር ነው፣ ትክክለኛው ነገ አይደለም የምንጋፈጠው። እኛ ከፈጠር ነው ልብ ወለድ ነገ ነው የምንጋጨው። አያችሁ፣ ሰው ሀሳብ ወለድ ከሆነው ነገው ጋር ነው የሚጋጨው። በዚህ ምክንያት ወዙን ያጣል፣ ማዳት ያውጣል፣ ጭንቀት ይዘዋል፣ ደስታ ያጣል።

ጠዋት ተነስቶ ፊቱ ይኮሳተራል። እንጀራ እንኳን በልቶ ይህንን በላ ብለ ደግሞ አታሳጣኝ ይላል። ስስታም አምላክ ያሉ ይመስላል። ጸሎቱ ራሱ አናዳጅ ነው። እግዚአብሔር ዛሬ በላም ብሎ የሚከለክል እንጀራ ናት ነው። በአጠቃላይ በህይወታችን ውስጥ የምንፈጥረው ነገር ራሳችን የምንፈጥረው ነገር ነው ሲያስጨንቀን የሚኖረው ስለዚህ

ባልጨበጥ ነው ነገ ዛሬ ተቀምጠን ጠዋት ተቀምጠን መተከዝ ማሰብ ማቆም አለብን። ሁለተኛው ነገር ማወቅ ያለብን ሶስተኛው ሁሉን ነገር አጣጥመን መዋል አለብን። ከዚ ብዙ ዘመን በኋላ የተላኩት ትምህርት ነው። ይሄ አንዳንድ ጊዜ ወደ ውጭ አገር ወጣ ላለው እና ያው ደስ ይላል፣ ንጹህ አስፋልት አለው ቆንጆ ቆንጆ ቤቶች አሉ፣ አዲስ የተቀየረ አየር ማየት የተቀየቀ ማየት ደስ ያስተኛል። እኔ ግን አልደሰትም።

ያንን ቶሎ ብዬ በመንፈሳዊ ሚዛን መዝነው እና ሳየው እንደ ልቤ አይሆንም፣ ወይ ደግሞ በክርስቶስ አይን ላይ ሞክራለሁ ምንም ደስታ ሳይሰማኝ ይመጣሉ። እና በቅርብ ጊዜ ወደ ቱርክ አንካ እስታንቡል ሄጄ ነበር እና እዛ ሲሄድ እንግዲህ የቱርክ ታውቃላችሁ፣ የሐዋርያ ጳውሎስ የስብከት ሀገር የአብርሃም ታውቃላችሁ፣ የመነሻ አገሩ አብርሃም ኡር የሚገኘው በስ ቱርክ ነው፣ ስላቃ ቱርክ ነው

ቅዱሳን ሐዋርያት እነ ጳውሎስ ሀገር ያለው እነ ፊልጵስዮስ እነ ገላትያ እነ ኤፌሶን እንደዚህ ሁሉ ያሉበት ሀገር፣ ሰባቱ አብያተ ክርስቲያናት ያሉበት ሀገር ጓጉቼ ነው የሄድኩት። ግን ሀገሩ ተበላሽተዋል። እንደምታውቁት እዛም ያላችሁ ታውቃላችሁ። አብዛኛው ሙዚየም ሆኗል፣ መስኪድ ሆኗል። ቤተ መቅደሱ ፈርሶ የጥንት ከተማ የፍርስራሽ ከተማ ነው። ያን መሰል ሐዋርያ የሰበከበት ቦታ ዛሬ የለም። በጣም ልቤ ቆሰለ። ከዛች ሀገር ለመውጣት ቸኩዬን የወጣሁት ምግቡ እንኳን በምን እንደሚል መቅመስ አቃተኝ።

በኋላ ግን ቆይቼ መናደዴ ጥሩ፣ ግን ለምንድን ነው ያንን የቱርክ ሰዎችን ባህል ያላየሁት? ለምንድን ነው የቱርክ ሰዎችን ምግብ ያላጣጠምኩት? ለምንድን ነው ቱርክ ሄጄ ደስታ ያጣሁት? እግዚአብሔር ይሄን ይወዳል ወይ? ልክ አይደለሁም። በቃ ሄጄ እርግጥ ነው ለእግዚአብሔር እቀናለሁ ብዬ የማስበው ሀሳብ አለመሰለኝ። እግዚአብሔር ቤት መስኪዶ ይበሳጫለሁ። ማንም የሚያደርገው ነገር ነው፣ ግን ሁሉም መጥፎ አይደለም።

የሚጠቅመኝን ነገር ጥሩን ማድነቅ ጥሩን ማጣጣም፣ አየሩን ማየት፣ አገሩን ሎኬሽኑን፣ መልካም ምድሩን፣ ህዝቡን፣ ባህሉን ማድነቅ ምን ችግር አለ? ከዛ ደግሞ ጥፋቱን አይቶ መማር። ግን ቅፍፍ ያለ ዓለም አርጎ መሳል ልክ ነው ብዬ አላመንኩ። ራሴን ማሻሻል ጀመርኩ ማለት ነው። ከዚያ በኋላ በራሴ ላይ ለውጥ ለማምጣት መስራት ጀመርኩ። ሌላ ደግሞ አንድ ውጭ ሀገር ሄድኩኝና

ቀልቃል ገብቼ ነው በቃ እዛ። ከዚህ በኋላ ቢያንስ አጣጥመዋለሁ ምግቡን እንኳን ሳይቀር ባህሉን ሁሉን አይቼ ነው መጣው ብዬ ወሰንኩ። ያንን ማየት ጀመርኩ፣ ማጣጣም ጀመርኩ፣ ደስተኛ የሆንኩ መጣው እና እዛ ሀገር ውስጥ እኔ አየለም ብዬ ማስባቸውን ብዙ መልካም ነገሮች አይቼ ተምሬበትም መጣው። አይኖች የተከፈቱ የደስታን ኩል ኳልኳቸው ማለት ነው። በእርግጥ ነው አለም በክርስቶስ ሳይንስና ተሳዝናለች፣ ተሳዝናለች በቃ አብዛኛው አለም

ከእግዚአብሔር የራቀ ዓለም ነው። ግን ደግሞ በዛ ውስጥ ደግሞ የምንማርባቸው እኛን ደስ ሊያሰኙ የሚችሉ የምንጠቀማቸው ደስታዎች አሉ። ውሏችንም ልክ እንደዚህ ነው። ቁርሳችንን ስንበላ ምግባችንን በደንብ ማጣጣም አለብን። ቁርስ ምንበላ ጾም ከሆነ ጸሎታችን ጾማችንን በጸሎት አሽተን አመስግነን መዋል ምግባችንን የጣፍጠ ነው ብለን ደስ ብሎን መመገብ፣ ሲመግቡን አመስግነን መብላት። በቃ የሚሰሩልን ሰዎች ሆቴል ውስጥ ገብተን

ዚህ እንደዚህ አይነት ነገር ደስ ይለኛል። ምግቡን ከጣፈጠኝ አመሰግ ጠርቻ አመሰገንኩት። አንድ ቀን አንድ ቦታ ተሰብስበን እየበላን እጃችሁ ይባረክ በላቸው ብዬ አመሰገንኩት። ያል ልጅ ማለት ነው ደግሞ ያደረኩት የእውነቴን ነው። ከዛ ሌላ ጭማሪ ምግብ ይዘውልን ለዛ ለኪችን ላሉት ሴቶች ነግሯቸው ምግብ ላኩልን። ይገርማቸዋል ጭማሪ ምግብ። እኛ ምግብ ፈልገን አደለም ያመሰገን ናቸው። በሰው ህይወቱ ላይ ነፍስ መዝራት

ስራውን ማድነቅ፣ አመሰግናለሁ ማለት ላበሉን ላጠጡን ላስተናገዱን ሰዎች ጥሩ ፊት መስጠት፣ ቡና ፍላ ለምሰጠን ሴት ጥሩ ምስጋና ቲፕ መስጠት፣ ማጣጣም፣ ቀኑን አጣጥሞ መዋል አጣጥሞ መዋል፣ ወዳጅ ጋር መደወል ጥሩ ነገር ቴክስት መጽሐፍ የእግዚአብሔርን መንግስት ጣም ልንኖረው እንችላለን። ቀኑን በእግዚአብሔር መንግስት መዓዛ ልናውለው እንችላለን። ቤተክርስቲያን ደግሞ የምንሄድ ከሆነ በደንብ አድርገን አመስግነነው አይተነው

እግዚአብሔር ንክተ ነው። ሸቶን ዕጣኑን ቅዳሴ ሲሆን በደንብ አስቀድሰን ተባርከን አመሰግናለሁ ብለን እንምጣ። በነገራችን ላይ ቤተክርስቲያን ስትሄዱ ደስ እንዲላችሁ የምትፈልጉ ከሆነ እግዚአብሔርን አይታችሁት ነው። የእግዚአብሔር ቤት ስለሆነ ያ ቤት እግዚአብሔርን ሳያዩ መምጣት ያደክማል። ሰው የምታዩት በቃ እግዚአብሔርን ግን አይዩት። ለማየት ሞክሩ። ህሊናችሁን ሰብስባችሁ በተመስጦ ሆነን በጥልቅ ማስተዋል ሆነን

ቅዳሴውን እያዳመጥን ጸሎታችንን በደንብ በውስጣችን እየጸለይን እየነካ ነው ፍቅራችንን እየገለጽንለት፣ እመቤታችንን እናገኝ ከሆነ እመቤታችንን እየነካን ፍቅሮን እየገለጽንላት፣ እዛ ጋር ነክተን ስንመጣ ደስተኞችን ሆነን ይገርማቸዋል። ነክታችሁ መምጣት ያስፈልጋል። እና እግዚአብሔር ቤትም ስንገባ ደስተኞች ሆነን መውጣት፣ ይሄ የተሰጠነ ነገር አጣጥመን፣ ቅዳሴውንም አጣጣም፣ ምግቡንም አጣጣም፣ ሰላምታውንም

ፍቅር ሁሉንም ነገር ለሰው የምናደርገውንም ነገር ጨምረን በህይወታችን ውስጥ ጨው ይኑርባችሁ የሚለው ጨው ያለው ህይወት ጨው ያለው ቀን አድርገን ልንል እንችላለንና በዚህ ደስተኞች ሆነን ልንል እንችላለን። እግዚአብሔር ልጆች ለራሳችን ከእግዚአብሔር ጋር እኛ ነን ደስታ የምንፈጥረው ማንም አይፈጥርልንም። ማንም በቃ ሰው ደስተኛ ሆኖ መኖር ይችላል። አንዳንድ ሰዎች አታችሁ ከሆነ በጣም ደስተኛ ናቸው። ሲስቁ፣ ሲደሰቱ፣ ሲጫወቱ ምን ሲሉ ታዋቸዋላቸው።

ስላልቸገራቸው አይደለም። የሚያሳስብ ነገር ጠፍቶም አይደለም። መደሰትም ሞኝነት ሆኖ አይደለም። የሐዋርያ ጳውሎስ መልእክት እኮ ምንድን ነው የሚለው? ሁልጊዜ በጌታ ደስ ይበላችሁ። ፊልጵሶስ አራት አራት ደግሞ ይላሉ ደስ ይበላችሁ። ደግሞ ደግሞ ነው የሚያሳስበን ደስ ይበላችሁ ኑሮ ነው። ለመርዶ ለሐዘን አልተጠራንም እና አንድ ምናለኛ ከውጭ ሀገር የመጣ ሶስት የሀገሬን ሰዎች ያቸዋለ መኪና እየነዳን ነውና፣ ሁሉም ግንባራቸው የተኮሳተረ ነዋል ሁሉም

መቆስተራ ነው። ደስታ ግን አልመሰለኝም። አርቆት እኔ መቼም ኢትዮጵያ እንደምኖር ደስታ ማጣት ሳይሆን መኮሳተር ራስ ማስከበሪያ መንገድ ብለን ስለምናስብ ይሆናል ብያስብ ግን ደስታ የሚያጣ ሰው ሊሆን ይችላል። ዝም ብሎ ቀኑ የሚቀፋው መሬት ሲሰራ ሲቆፈር የሚቀፋውን። በቀደም አንድ ቦታ አስፋልት ሲሰራ አብሮኝ የነበረ ሰው ሲበሳጫ ይሆን አስፓልት ሲሰራ ሊቆፈር ይችላል። መቆፈር ደስታ ነው፣ በረከት ነው። ይቆፈርና ይስፋ አስፋልቱ በቃ ውጤቱን ማየት ነው።

ዝናብ ሲዘንብ መደሰት እንጂ መከፋት፣ ፀሐይ ሲወጣ መከፋት፣ የቅዳሴው ድምፅ ይጮሃል ብሎ መከፋት፣ እንደሱ አይደለም እንደሱ አይደለም። የሚኖሩ እግዚአብሔር ልጆችና ቀናችን በዚህ መንገድ ቅዱስና ደስ የሚያሳይ ልናደርገው እንችላለን። እስቲ ጻፉልኝ ባካችሁ። እንደተማራቸው እግዚአብሔር ባርካችሁ። ቀሲስ አሸናፊ ነኝ። እግዚአብሔር ቸነት የመላ ጥበቃ አብሮን ሆኑ። ኮሜንት ሳታደርጉና ላይክ ሳታደርጉ አትውጡ። ዘራችሁ ይባረክ።